የአማራ ዘረኝነት በትግራይና በኦሮሞ ጥላቻ ላይ የተመሰረተ ነው። እንዲህ ያልክ ሰረት እያወራህ ትቀጥላለህ። አውሮፓውያኖች ምናምን ካላነጋገሩን የለወጥከው ነገር የለም፣ የጨበትከው ነገር የለም። ከዚህ በላይ ቀልድ ያለ አይመስለኝም። ዝም በልባክ። ማፈሪያ። ያስገረበኝ ግን የአብይ አህመድ አክቲቪስቶች እነዚህ መሆናቸው፣ ምን ያህል አብይ የሚባለው መንግስቱ ምን ያህል እንደወረደ ነው። እንዲ ትንሽ እንኳን ሰው ሰው የሚሸጡ እንኳን ወደ ሚዲያ ያመጣ ሲሳይ አጌና ከጋሞ ጎፋ መጥቶ ለብልጽግና መንግስት በዚህ ሰዓት ታገለግላል። በተበላ ጊዜ ምንም የለም እኮ ራቆቱ የቀረ መንግስት ጨራ ሰውታል እኮ አሁን ምን ትቃርማለ እንዴ? እነዚህ ያ የአማራ ብሔርተኛ ትላንት ፈርቶ አንሶ ላስር ተሸሽጎ የነበረ ድንገት አርበኛ ለመሆን የሚሞክሩ ከቲፒልፍ ጋር እንደሁም በአገልጋይነት ሲሰሩ የነበሩ ናቸው። በዘረኝነት ያበዱ፣ በገንዘብ የተገዙም የአብይ አህመድ አሽከሮች አሉ። አንድ አጉል ሜዳ ነው፣ አጓጉል ሜዳ ነው ምናምን ሜዳ የሚባል ወይ ላ ሪበል ጎንደር አሉ ራሱ ያመጣ ጣጣ ነው። በመጨረሻ ላይ ራሱም ጭንቅ በጭንቅ ሆነ። ጭንቅ በጭንቅ ሆነ። ለብልጽግና ሲሰራ የነበረ ማንም የመንደር አለሌ፣ የአማራ ብሔርተኛም እንዲህ አይነት ኖረኞች፣ እንዲህ አይነት ወንጀለኞች የዘረኝነት ስሜት ያላቸው በአንድ በኩል ወደ ሹዳሉ ስራ ሊወስድ ነው። ብንከባበር አይሻልም ወይ? አምላኬ፣ ዘመነ ግርንቢጥ። እንደ አንዳንዴ መሞት እኮ ክብር ነው። ብልጽግና መንደር ያለው ጭንቀት ጭንቀት አይደለም። ምን ታመጣለህ አሁን? ብልጽግና ነው። ከአሁን በኋላ በእርግጠኝነት ማንም የትም አይደርስም። ይህንን እነሱም ሁላችንም የምናውቀው እውነት ነው። አሁን የአማራ ዘረኛ እና የትግራይ ዘረኛ ምን ይገራጅ እንዳላቸው የቀዩ ንግግር ስለሆነ ነው። ጅልጥ ሁላ የአብይን ሚዲያ ይዞ በአሁን ሰዓት አብይን ፕሮሞት ሲያደርግ የሚሆነው መናኛውና ምናምንት ሆኑ። በቀላሉ ጥሩ ህይወት ለመኖር አክቲቪስት መሆን ነው ጥላቻ መንዛት ነው። ከዛ አቶ እገሌ ወይም ባለሀብት እገሌ ይመደብላቸዋል ለእንትና አክቲቪስቱ መንግስት የተወሰነ መቶ ሺህ መቶ ሀያ ሺህ እሱ አንድ ነጥብ ሶስት ሚሊዮን ከመንግስት የሚቀበል ሰው አለ ኢትዮጵያ ውስጥ። ይህ በጣም አስደንጋጭ ነው። አንድ ነጥብ ሶስት እኔ ለካምፓኒ ለመስሪያ ቤቶች ምናምን የሚሰጥ በጀት የሆነ ነገር ይመስለኝ ነበር ድሮ አንድ ነጥብ ሶስት በወር ምን ዋጋ አላት ይል ለዛውም ባለ ሀብቶች በባለ ሀብቶች ደግሞ የሚገፋ ገንዘብ አለ። ባለ ሀብቶች ደግፉት፣ እንትናን ደግፉት እየተባለ ማለት ነው። ሰው ይመደብላቸዋል ለእነዚህ አክቲቪስቶች ዩቲዩብ ላይ ዶክተር አብይ ታሪክ ሰሩ አሰብ በቃ እጃችን ውስጥ ገባች፣ የኤርትራ ጉዳይ አበቃላት፣ የፋኖ ጉዳይ አበቃላት፣ ሸኔ ተደመሰሰ ብሎ አርስት ብቻ ሰጥቶ አንድ ሀምሳ ደቂቃ ተንትኖ ለመሄድ ማለት ነው። በዘረኝነት ያበዱ በገንዘብ የተገዙም እንዲህ አይነት ነውርና እንዲህ አይነት ወንጀል ውስጥ ሲሳተፉ እርምጃ መውሰድ በጣም በጣም አስፈላጊ ነገር ነው። ፊልድ ማርሻል ብርሃኑ ጁላ ጋር ባደረጉት ኢትዮጵያን ቢ ያላቸው ሰዎች ናቸው። የደንብ ዶል ወጣቶችን ያፈኑት ፋኖቹ ማለት ነው። ገና እየተደራጁ እየተዘጋጁ በነበሩበት ሰዓት የአብይ አህመድ አሽከሮች አሉ። በቃ ጋኖች ሁሉ አልቆ አሁን ምንችቶች ሰብስቦ አስገብቶ እንደ ጋን እየተጠቀምባቸው ያለና አንድ አጉል ሜዳ ነው አጓጉል ሜዳ ነው ምናምን ሜዳ የሚባል ወይ ሪበል ጎንደር አሉ። ምን ይላል? ሴቶች እኮ ይላል ጸጋ አላቸው ግሬስ አላቸው ነች ግሬስ አላቸው እቺ ማርያማዊ ታለ ሶፍስቲኬትን አይደለችም፣ አይደለች ማለት ትመልሽ ቤተመንግስት ገብቼ ረብሼ ምናምን አደርጋለሁ እያለ በሚፎክርበት ጊዜ ስለነበር ያ የአማራ ብሔርተኛ ገና ያቆጠቆጠውን ትላንት ፈርቶ አንሶላ ስር ተሸሽጎ የነበረ ድንገት የሆነ ነገር ሲፈለዳ አርበኛ ለመሆን የሚሞክሩ ከቲፔሌፍ ጋር እንደሁም በአገልጋይነት ሲሰሩ የነበሩ ናቸው ብዙዎቹ። እንደው የኔ መድኃኔዓለም ለእንጌፍ እንዳታ ሽማግሌ ልቤ የሰጠህልኝ እንደው ወላስ ግን የጥቁር አንበሳ ምርጥ ስፔሻሊስት የሚባል ዶክተር ምንድነው ደሞዙ ስትሉ፣ ካልሰረቀ የሚሰረቀው ከየት ይሰርቃል? አይሰርቅም። የሚሰረቅበት ቦታም አይደለም። የግል ሆስፒታል ከሌለው የግል ሆስፒታል ተቀጥሮ ማይሰራ ከሆነ የግል ክሊኒክ ከሌለው ሌላ አዲሽናል ኢንከም ጀነሬት የሚያደርግበት ከሌለው በስተቀር በጥቁር አንበሳ ቤስት ፋይነስት የሚባል ዶክተር መንግስት በሚሰጠው ደሞዝ፣ ወርሃዊ ደሞዝ መኖር አይችልም። የቤት ክራይ መከራየት አይችልም። መሀል አዲስ አበባ ፒያሳ አካባቢ ኮንዶሚኒየም መከራየት አይችልም። እና እቺ ሀገር ነች እያንሰራራች ያለችው ይሄን ሁሉ ጉድ ይዞ ነው የአንድ ድሮን ጥይት 75 ሺህ ዶላር እየገዛ ግለሰብ ቤት እያቃጠለ የሚውለው ንጹሐን እየደበደበ የሚውለው አንድ ድሮን 75 ሺህ ዶላር ምን ማለት ነው? ለውጡ ሲመጣ እንዴት እንደፏለሉ እንዴት ስርዓት አልበኝነት በኢትዮጵያ ውስጥ ለማንገስ እንደተንቀሳቀሱ ስርዓቱን የድጋፍ መሰረቱን እያሳጡ መንሳፈፍ ይቻላል፣ ሲንሳፈፍ ገፍተን ሳይሆን እፍ ብለን እንጥለዋለን ተብሎ ዘረኛ በየራሱ አጀንዳ ሲኳትን የነበረበት ጊዜ ስለነበር ዝም በልባክ። ማፈሪያ ማጅን እንግዲህ ልጅ ነው ስለ ሶፈስቲኬሽን የሚያወራ ያለው። ና እኔ ምናምን አየውትም። አይ ወንድሜ፣ ጋኖች አለቁና መንቸቶች ጋኖ ባሉ አሁን አንተን በቃ። አይ ጉዳ ለነገሩ ምን ታደርግ። የነዩ ጩፋ ዘመድ ነህ ከነዩ ጩፋ አካባቢ መተህ ጥባት እየከፈሉ ለዛኛው ሹመት የሚሰጡት እነ ጩፋ ናቸው። ሸኔ ግደን አማራ ክልል የአማራን ሕዝብ ለማስቆጣት ነው። ፋኖን ሚግደን አማራ ክልል የአማራን ሕዝብ ለማስቆጣት እንደነበር ግልጽ ነበር። ገዳይም ሙሹ አውራጅም አስገዳይም አሳፋኝም አፋኝም የሆነ ግብ ለማሳካት ፋኖን አያፈነው የሚለው ብዙ የሚያጠራጥር ነገር አልነበር። ምን ይላል እንዳው በጣም ነው። ጦርነት ከሌለ አራት ኪሎ መቀመጥ አልችልም የሚለው መንፈስ ነው ያለበት አራት ኪሎ አካባቢ ያለው። ጦርነት መቀስቀስ አለብን። ህዝቡ ሰላም ሆነ፣ ኢትዮጵያ ሰላም ሆነች ከተባለ ሁሉም ነገር ወደ ነበረ አራት ኪሎ የሚቀመጥበት እድል የለው። ቤት በኩል ኢኮኖሚው ራሱ ህብረተሰቡ በምን ደረጃ ላይ እንዳለ ስለሚታወቅ ነውና የአብይ አህመድ ጎልድን ጋራጭ ቤተ መንግስት አይደለም። ብዙ ጊዜ የሚያድር እንደ የአገር መሪ ቤተ መንግስት ነው መኖሪያ የአብይ ያልተገመተ ቦታ ነው ቤተ መንግስት አለው። የማይገመት ቦታ ቤተ መንግስት አለው። የጠቅላይ ሚኒስትር ልዩ ቦታ ማለት አንደኛው ኢንሳ አለው። አዲሱ የኢንሳ መስሪያ ቤት የጠቅላይ ሚኒስትሩ ቤት አለው። ሌላኛውም አዲሱ ንግድ ባንክ አምባሳደር አካባቢ አለው እሱ እንደ ቤተ መንግስት ነው የሚጠቀምበት። ከበስተጀርባ የሚጎትተው ዘረኝነት ምናምን ለሌለበት ሰው ሰባቱን ዓመታት የመጡት የቀጠሉት ቀውሶች ውስጥ ማን ለምን አደረገ ለሚለው ህሊናው ላልተጋረደ ሰው የሚታይ የሚዳሰስ የሚጨበጥ እውነት ነው። ስነ ስርዓት ይህን ሰው አስታክሱልኝ፣ በህግ አምላክ በባንዲራው ይዤ ያለ ያስገረበኝ ግን አብይ አህመድ ምን ያህል ቢወርድ ነው ለመከላከያ ነውር የሆኑ ሰብስቡ የመከላከያ ክብር አርጎ ነው ያመጣቸው። የአብይ አህመድ አክቲቪስቶች እነዚህ መሆናቸው ምን ያህል አብይ የሚባለው መንግስቱ ምን ያህል እንደወረደ ነው። እንደ ትንሽ እንኳን እንደው ትንሽ ትንሽ እንደው ሰው ሰው የሚሸቱ እንኳን ወደ ሚዲያ ያመጣ ሰው የሚመስሉ እንደ ሰው የሚያውሩ እንደ ሰው የሚያስቡ ደንቢዶሎን ብቻ አይደለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ ክርስቲያኖች ላይ የሚፈጸሙ እንግድያ እነርሱ የሚፈልጉት የፖለቲካ ግብና አላማ ላይ የሚያደርሳቸው ከሆነ የሚፈልግ አንድ ደብር ውስጥ ያለ ሕዝብ ቢያልቅ ደንታ የማይሰጣቸው አረመኔዎች እንዳሉ በደንብ እያየን እየተገነዘብን ያለበት ደረጃ ላይ ስለሆነ፣ ስለዚህ ቤተ መንግስት አለ ሲባል ንግድ ባንክ ሕንጻ ንግድ ባንክ አለ ሲባል ኢንሳ ከኢንሳ ሲባል ደብረ ዘይት ወይም ቢሾፍቱ ይልማ መርዳት አገባ ብቻ የሚያውቁት አራት ቦታ አለ። ይሄ ኢንሴኩሪቲ ሲሰማውን እዚህ ውስጥ ይገባ። መጀመሪያ እንደዚህ ውስጥ አልነበረ። ያንድ ሀገር ጠቅላይ ሚኒስትር እዚህ ጋር ከማን ይሄዳል ምናምን ይሄዳል የእኛ ጉዳይ ስላለሆነ ነው። እሱን እንተዋዋለ። የእኛ ጉዳይም ስላለሆነ ቤተ መንግስት የሚያክል የሚኖር ሴኩሪቲ የማይሰማው የሀገር መሪ ነው ያለው። አዲስ አበባ ራሱ ያመጣው ጣጣ ነው። መጨረሻ ላይ ራሱም ጭንቅ በጭንቅ ሆነ። ጭንቅ በጭንቅ ሆነ። ለብልጽግና ሲሰራ የነበረ ማንም የመንደር አለሌ ትግራይን ሲበድል ኖረ። የዛሬ ሰባት ዓመት የተደረገው ሽግግር በዘር ከተቧደነ ስብስብ እየጨቆነና እየረገጠ ለሚቀጥሉት መቶ ዓመታት እያለ የሚቃዥ ቡድን ስልጣን ላይ የነበረበት፣ በሌላ በኩል ደግሞ ተራችንን አግኝተን እንደ ቲፒኤልኤፍ የምንሆነው መቼ ነው የሚሉ ተመሳሳይ በሽተኞች የሚጎመዡበት ዘመን ነበር። ከጀርባ ያለው ማን ነው? እንደገና ተመለሰ። ታጥቦ ጭቃ ትሆናለች እኮ ሀገርን ያህል ታላቅ ነገር ሀገርን ያህል ረቂቅ ሚስጥር አስከፍተ፣ አንድ ሰው ለማስደሰት ሀገርን መበደል ትንሽ እንኳን ወደ ጓዳ አስገብቶ ትንሽ ትሬኒንግ አይሰጣቸው እና ልክ እነሱን ሳያቸው ቀ የአብይ መንግስት መውደቂያው ደርሰዋል። አብይ እየወደቀ ነው። መውደቂያው ደግሞ መሆኑን ማቆ መናኛውንና ምናምንት የሆኑ ስብስቦ ያስገባው የአብይን ሚዲያ ይዞ በአሁን ሰዓት አብይን ፕሮሞት ሲያደርግ የሚሆነው መናኛውና ምናምንት የሆኑ ተራ ምናምንት የሆኑ ስብስቦ አብይ አህመድ ያስገባው ከእንደዛ አይነት ሁኔታ ውስጥ ወጥተን ኢትዮጵያ የሚል ሁሉንም የጋራ የሚያደርግ አጀንዳ ሲመጣ እኛ ተራ ሳይደርሰን እንደ ቲፔልፍ ተደራጅተን ሳንዘርፍ እንደ ቲፔልፍ ተደራጅተን ወንጀል ሳንፈ ሳይፈጽም በደርሳና ደርስ ያ ነገር ባለመምጣቱ የተቆጩ ያዘኑ። ቆይ አንተ በማን ሞተ ነው አባትል ያሉ አራዳ የመሀል ፒያሳ ልጅ አስፋልት በቴስታ ሲሸርፉ ያደጉ። አንደኛው ኮንዶሚኒየም እየሰጠ አንደኛው ገንዘብ እየበተነ ዲያስፖራ ጭምር በብላክ ማርኬት ገንዘብ እየላከ ብዙ ሰው ሲገዛ አይተነዋል። ይሄ ተጋሩ አክቲቪስቶች ጭምር እየገዛ ነው። እዚህ ብታምኑ ባለፉት ሰባት ዓመታት አንድ ሀገር ላይ ጥይት ተኩሰን አናቅም። ከጎረቤቶቻችን ጋር ሰላምነን፣ ብታምኑ ባታምኑ። ኢህአዴግ ግን ከኤርትራ ጋር ተዋግቷል፣ ከሱዳን ጋር ተዋግቷል፣ ከሶማሊያ አልሸባብ ተዋግቷል። ብታምኑ ባታምኑ እኔ መንግስት ግን ሰላማዊ መንግስት ነኝ ይላል። ያው ሰሞኑን አንድ ወረዳ ጨምሮ ደቡብ ሱዳን ገብቶ ወስዶት የለ መናገር አይፈልግም። ስለዚህ ጉዳይ መስማት አይፈልግም፣ አመነካካት አይፈልግም። ቀጣፊ ነው። የራሱ ህዝብ እዚህ እየፈጀ ባለበት፣ የአማራ እናት የአማራ አባት በድሮን እያጋያቸው ባለበት ሰዓት ምን ብሎ ሌላ ጦርነት ይፈልጋል? አይፈልግም። ስለዚህ የድጋፍ መሰረት የላቸውም። ቅስ ብቀ ከፍ ብለን እንፈነግላለን የሚል ደግሞ የአማራ ብሔርተኛም እነዛን ግድያዎች እነዛን ወንጀሎች አማራ ክልል ህዝብ ለማስቆጣት በጋራና በቅንጅት ያን ነገር በማስፈጸማቸው ላይ በዛ ሂደት ውስጥ ተዋናይ በመሆናቸው ብዙ ነገር የሚያጠራጥር አይመስለኝም። ከአብይ ጋራ ድርድርም ሰላምም አይሰራም። አብይ እርቅ ማያቅም፣ ሰላም ማያቅም፣ ሽምግልና ማያቅም፣ ኔጎሽሽን ማያቅም፣ ድርድር አያቅም። ለአብይ አህመድ አንድ ቀን በሰጠነው ቁጥር በኛ በእያንዳንዳችን ላይ ጉድጓድ እየቆፈረ ነው የሚያድር አይምሮ፣ መልካም ነገር ማፍለቅ አይችልም። ሰላም መስራት አያቅም፣ አገር ማልማት አያቅም፣ ማዳን አያቅም፣ ህይወት አያቅም። አብይ የሚያውቀው ማጥፋት ነው። አብይ የሚያውቀው መደምሰስ ነው። ትኩስ አስክሬን ነበር እኮ ፊልም እያሳዩ ህዝቡን ለመቀስቀስ ሲሞከር የነበሩ ገዳይና ሙሾ አውራጅ ካልተባበሩ በዛ ደረጃ ፊልም ምናምን ራሱ እንዴት የመጣው እንዲህ አይነት ኖረኞች እንዲህ አይነት ወንጀለኞች፣ የዘረኝነት ስሜት ያላቸው ዘረኝነት የድንዛዜ ጥግ መሆኑን እያየን ነው። ብንከባበር አይሻልም? ይህ አፍህን እንዲው ልፍ የሚለው ነገር ሰብሰብልኝ። የብልጽግና ካድሬዎች ደሙዋል። የብልጽግና ይሄ ሶሻል ሚዲያ አርሚ የምር እኮ አርሚ እኮ አርሚ እኮ እንዳለ ፌስቡክ የሆነ ነገር ስትከፍቱ ቲክቶክ ስትከፍቱ፣ አብቹ አብይ ደግሞ የሆነ የድሮ ወታደር ደሞ አብይ የሚመስል የሆነ ጠይብ ቆንጂ ጠይብ ልጅ አብይ ድሮ ወታደር እያለ እያሉ ይለጥፋሉ። ጀግና ጀግና ነበር ድሮ። ኦፕሬተር እኮ የምን ክላሽ ነው የምን ክላሽ፣ ሰዓት ቆኖ ግንባር የሚሄደው የትኛው አካባቢ አብይ ነው የሚዋጋው? በታሪኩ ማን ይዋጋል? የተንከባከቡ 11 አመት የታገልኩት 13 አመት ነው ምናም እያሉ አንድ ብርድ ልብስ ለሁለት የተካፈሉ እዛ ማን እንደ ልጆች ያሳደጉት እንደ ጀግና አድርገው ይስሉታል። እነማን ናቸው የሚከፈላቸው ልጆች ድሮ ወታደር እያለ? እያሉ ማለት ነው። የሚሞተውማ ሌላ ነው። ይሄ ፋኑ ደጋፊ ይመጣና ይሄንንም እኳ አላምንም ይላል። ያሳዝናሉ። እነዚህ ሰዎች እግዚአብሔር ይማራችሁ ነው የሚባለው ወይስ ይግደላችሁ ነው የሚባለው? ግራም ይገባ ነገር ነው። አትታመም። በዘረኝነት ያሉ የሰው ልጅ አይታመም። እንደዛ ዓይነት በሽታ ውስጥ አትግባ። እዛ ውስጥ ሰዎች ከገቡ በጣም የማመዛዘን የማገናዘብ ችሎታ በዜሮ አባስተ ቁሳቁስ እንደምትሆን ማሳያ ነገር ነው። እየመጣሽ ተኛ አለ። ደመለመሩ ቀን በሰጠነው ቁጥር የመከራ ጊዜ እየረዘመ ሲሄድ ሰው እየደከመ ይሄዳል። ተስፋ እየቆረጠ ይሄዳል። እየዛለ ይሄዳል። አብይ አህመድን ማስወገድ የአማራና የተ

ቅድሚያ አጀንዳው መሆን አለበት። ሌላ ሁሉ በኋላ ይደርሳል። አብይ የሚባል ግን ስልጣን ላይ እስካለ ድረስ ይሄ ሁለቱ ህዝብ ተኝቶ ማደር አይችልም፣ በተለይ የአማራና የትግራይ ህዝብ። ይሄ ማለት ሌላው ህዝብ ከአብይ ጋር ተመችቶታል ማለት አይደለም፣ ግን በትልቁ ግን ታርጌት ተደርጎ እንዲጠፋ የተደረገ ያለው ግን ይሄ ሁለቱ ህዝብ ስለሆነ ያለውን የሌለውን ሀይሉን አስተባብሮ አብይን ለማስወገድ መስራት አለበት። በቅዠት በመባከም ውስጥ የሚደረስ የሚጨበጥ ነገር እኮ ኖሮ ቢሆን እንኳን ግድ የለም። አንድ ቀን ምኞታቸው እውን ሲሆን ይፈወሱ የሆነ የሚል ሰዎች ተስፋ ሊያደርጉ ይችላሉ። የሚታይ የሚጨበጥ የሚደረስበት ምንም ነገር የለም። ተው ተው ተው፣ ከተራራ ጋር እንደመታገል እንደ መጋፋት። ከአማራ ከአፋር ከኤርትራ ከሱዳንም ትግራይን የሚያዋስን ጠቅላላ ለሰላም ስንል እንሰራለን ሰላም ከአማራ ጋር ሰላም መፍጠር አለበት። ከሁሉም ጋር ሰላም መፍጠር አለበት። በተንኮል የሚተረጎም በእኛ በኩል የለም ብሏል። ለሰላም ስንል ስንሰራ የሚቆጣ ኃይል ካለ የራሱ ጉዳይ ነው። መቆጣት የሚችል ኃይል ሊኖር አይችልም። ምን አገባ? ቢገናኙ ለሰላም ሲባል ቢገናኙ ብትሉት ምን ስታደርግ ነበር? ሳዋሄደ እንዲህ ሰላምታ ስትሰጥ የነበረው ምን ስትል ነበር? እሱ ወዳፎ በቃ እሱዬ ምናምን ስትለው የነበረ ፓርላማ ላይ ከኢሳያስ ያላተረፍነው ነገር የለም። ኢሳያስ ሰብስቦናል ምናምን፣ ያ ድራማ ስሰራብን የነበረው የአማራ ቤተተኛ ነው በቃ ያረገደው በአንድ በኩል ወደ ፊውዳሉ ስርዓት ሊወስድ ነው። ኢትዮጵያ ውስጥ ይህ ማድረግ የሚችለው ነገር አክትሟል። በዜሮ ተባስቷል። ከማን ጋር ነው የፖለቲካ ትግል እያደረግነው ያለነው የሚለውንም ነገር ደግሞ ራስን መጠየቅ ጥሩ ነው። መቼ፣ የት፣ እንዴት ነገሮች ላይ መሄድ እንደሚያስፈልግ ሂሳብ ሰርተው የሚጓዙ ሰዎች የኢትዮጵያ ፖለቲካ ስልጣን ላይ ያሉት እሱማ ወይ አምላኬ ዘመነ ግርምቢጥ። አይ ወንድሜ ወንድሜ፣ እንደው አንዳንዴ መሞት እኮ ክብር ነው። ጋኖች አለቁና ምንቸቶች ጋን ሆኑ የሚባል ተረት አለና፣ ያንን ደግሞ ከመጡ በኋላ ችግሩ ስለገጠማቸው የደረሱበት መደብ እንደሚያሳሁን ሳይመጡ በፊት መጽሐፍ ጽፈው እርካብና መንበርን ይሄ ቢሆን ይሄን እናደርጋለው ብለው ተዘጋጅተው የመጡ ሰዎች ናቸው። እንካፈላለን 2230 እንካፈላለን፣ ዓሰብ ምናምን ስትለኝ ነበረ። ምን ማለት ነው የምትካፈለው? ዓሰብ እካፈላለን፣ ሚስት እታካፍላለን፣ ለሰው አካፍላለን። ማንም ያካፍል የለም። ጤናማ አይሆንም። በተለይ በኢትዮጵያ ባህል ሚስት አታካፍል። የአገር ለዋላውን እናታካፍላለን፣ አታካፍል እኔ እስከ ማውቀው ድረስ እንደዛ ነው። የቀጅ ንግግር ስለሆነ ነው። ደሩ እንደ ድሮ ነው የሚያስበው እኮ ይሄ ጅልጥ ሁላ አናደርገውም ነው አናደርገውም ነው የብልጽግና መንደር አክቲቪስቶች ተመልከቷቸው። ትግራይ እኮ የበደላት እኮ ሻቢያ ነው የበደላት ይሄን ያክል ፐርሰንት፣ ያ ዳኛቸው ጭምር አባባ ዳኛቸው የጥርስ ተበዳሪው ተበላሽቶ ይሆናል ቢቀይሩለት ጥሩ ነው። እሱ ጭምር 76 ፐርሰንት እኮ የትግራይ ሴቶች የደፈሩ እኮ ሻቢያ ነው የእኛ እኮ ትንሽ ነው የደፈሩት 24 ፐርሰንት እኮ ነው የእኛዎቹ የደፈሩት እኮ ብሎ። መዝራት ይፈልጋል። የምን ስለ ጋር ሀገር ማውራት ነው? ወደዳችሁም ጠላችሁም ኢትዮጵያ ውስጥ ከዚህ በኋላ እኛ የምንፈልገው መሪ እንጂ ያለኛ ይሁንታ ኢትዮጵያ ውስጥ መሪ የሚሆን ማንም አይችልም፣ ብለው ይናገሩ ነበር። እነዚህን ስልጣን ላይ ያሉ ሰዎችን ገፋ አድርገን ብናስወግድ ሁሉን ነገር በፈለግነው በፈቀደው መንገድ እንቆጣጠራለን፣ ብለው በዛ መልክ ወጣቱ ምናምን አሳብደው ቀዳዳ ዝም ብዬ ያሰብኩኝ ለምንድን ነው ኢትዮጵያ ውስጥ ያሉት በሙሉ ይህንን ሰው ሊረዱት ያልቻሉት እንዴት ነው አብይ አህመድ መረዳት ያቃተውስ ይሄ ሁሉ አዋቂ እንዴት በእንደዚህ በአንድ ሰው እንደዚህ ይታለላል ብዬ ሳስብ አብይ ስማርት ስለሆነ አይደለም አብይ አዋቂ ስለሆነ አይደለም አብይ በሚያስበው አይነት ክፋት ማንም ሰው ማሰብ ስለማይችል በአብይ ደረጃ አብይ ባለው ክፋት የሚሰራን ጭከናና ታንኮልን ማሰብ የሚችል ሰው ስለሌለ ነው ከአቅማቸው ከነሱ ሌብል በታች ስለሆነ ነው የጠቅላይ ሚኒስትር ዐቢይ መንግስት ተንገዳገደ፣ አለቀለት፣ ምናምን የሚል መንግስት አንዳንድ ነገሮች ላይ ጠንከር እያለ መምጣቱ በጣም በጣም በጣም አስፈላጊ ነገር ነው። ከአሁን በኋላ በእርግጠኝነት ማንም የትም አይደርስም። ይህንን እነሱም ሁላችንም የምናውቀው እውነት ነው። በተለይ እንደነዚህ አይነት እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍንጫቸው ማለት ነው። በዚህ በምዕራብ በኩል ያበጠ ጎማ አለ። ሁላችን እናት ሰባ ምና ምን ዓመት ሆኖ ፖለቲካ ሰራ እዚህ አካባቢ ለወላችን ለእንጀራ ነው መኖር ያለብህ፣ ጡረታ ስለማይበቃ አሁን እንዲህ ነው የምትኖረው። ሜዲካል ዶክተሮች 10 ሺህ ብር እየተከፈላቸው፣ እነዚህ ዩቲዩብ ላይ ተመተው አክቲቪስት ነው ይስላል። እነዚህ ነው 300 ሺህ 500 ሺህ እየከፈለ የሚያኖራቸው አብይ አህመድ። አብይ አህመድ መመንገል ያለበት በእነዚህና በእነዚህ ምክንያቶች ነው። መሰረታዊ የሚባል ስህተት እየሰራ ሀገሪቷን እያስተዳደር ስለሆነ ነው። እና ጠላት ይመርጥልሃል። ጠላት እንትና ነው ወዳጅ እንትና ነው ይላል ሲሲ አጌና ጉፋ መጥቶ የትግራይና ኤርትራን ፖለቲካ ተንታኝ የሆነበት ይሄ ነገር ታሪክ ብጠይቁት የለውበትም ነው የሚለው አሳማው ብጠይቁት ይሄ ምን ያውቃል? አሳማ ምንም አቅ ከዛ ምንድ የሚለው ወንድሞቻችን ናቸው እኮ ነሱኮ መጥቶ ትግራይ መጥቶ መኖር ይችላሉ እንደፈለግ እንፈቅድላቸዋለን። ይ ያ ታሪክ ታሪክ ነውና፣ አሁን እነዚህ የሚወቱ ልጆች እያንጋፍፎ መጥተው በቃ ያስፈጇቸዋል። አቅምን ማያክ ትግል ወይ ደግሞ አቅሙን እስኪያደረጅ ጊዜ ወስዶ ትርጉም ባለው አደረጃጅ ህይወት ያለው እንቅስቃሴ ማድረግ ሲገባው ወጣቱን እየመጣ ዚ ለገንዘብ ማኛ እየተባለ ያስፈጇቸው በ የሚዲዮ ተፎከረ ይሄ ዳውላ እሱ የሚሰራው ክፋት እና ተንኮል ኖርማል ሰዎች የማያስቡት ከነሱ አቅም በታች ስለሆነ፣ ሚስ የምናደረገው ከአቅማችን በላይ የሆነውን ነገር ብቻ አይደለም፣ ከአቅማችን በታች የሆነውን ነገር ሚስ እናደርገዋል። እና በዚህ ደረጃ እንዴት ነው ሰው የተታለለበት? በዚህ ደረጃ ሰው እንዴት የተሸወደ? በዚህ ደረጃ እንዴት ነው ሰው አብይ ሊገባው ያልቻል። በዚህ ደረጃ እንዴት ነው ህዝብ እንዲያርጎ የተጫወተበት ብዬ ሳስብ ስማርት ሆኖ አደለም፣ አውት ስማርት አድርጎት አደለም፣ ህዝቡን አዋቂ ስለሆነ አደለም፣ ችሎታ ስላለው አይደለም። ያቺ ምናልባት ነገሩ እየቀዘቀዘ ደጋፊ ተስፋ እየቆረጠ ሲመጣ ውጊያ ከተካሄደም የጦርነት ሜዳው አማራ ክልል መሆን አለበት ብለው የሚያምኑ አክራሪው ዘረኛ። አሁን ሁሌ የማይገባኝ አሁን የአማራ ዘረኛ እና የትግራይ ዘረኛ ምን የጋራ አጀንዳ አላችሁ? ምን የጋራ አጀንዳ አላችሁ? ሀሳብ የሌለው ሰው ቂጠ ዘንባጣ ነው አሉ። ወይ ስምንተኛው ሺ ወይ ስምንተኛው ሺ ጅላንፎ ቁመት ብቻ ለብልጽግና መንግስት በዚህ ሰዓት አገለግላል። በተበላ ጊዜ ምንም የለም እኮ ራቆቱ የቀረ መንግስት ጨራሶታል እኮ አሁን። ምን ትቃርማለ እንዲ? እነዚህ ሌሎች በሉት እኮ ወደ ዱባይ ወደ አሜሪካ ምን አሸሹት እኮ የሚበላም የለም አሁን ትኩስ ትኩስ እንጀራ በልተ አሁን ድርቆሽ ነው ሰው እየበላ ያለ። ብልጽግና ድምፅ አገኘው እያለ የፋኖ ድምፅ አገኘው እያለ ማለት ነው። የእንትና ስልክ ጥለፍ የእንትና ስልክ ከዛ ማህበራዊ ሚዲያ ላይ በእነሱ አክቲቪስቶች ነው የሚያወጡት። ማኒምራው የተጣሉ ነው ተፈረካከሱ በቃ ምንም መሆን አልቻለም ይላሉ። ብልጽግና መንደር ያለ አንዳንዱ ሚዲያ ላይ መውጣት ዋጋ ስለየለው ነው እንጂ ያለው ጭንቀት ጭንቀት አይደለም። የአንዱ ህሉና በሌላው ጠላትነት ላይ አይደል የተመሰረተው። የአማራ ጥላቻ ዘረኝነት በትግራይና በኦሮሞ ጥላቻ ላይ የተመሰረተ ነው። በተግባር የምናየው የምናቀውም ደግሞ ይህንን ነው። ይህንን እንኳን ነውር የማይል ይህንን ኃጢአት ነው የማይል እንዲህ እያልክ ሰራት እያወራ ትቀጥላለህ። ቢያንስ ህሊና የለም ህሊና ይኖር እምነት የለም። እንደው ቅዱስ ገቤ የምትናገረው ነገር በጆሮዬ ገብቶ የደም ግፊቴን ከፍ እንዳያደርገው አንድ አኬንድ የጆሮ ኮንዶምን ቢሆነ ጥፍልኝ ህዝቡ ይሄ ሰው በሚያስበው ሌብል ይሄ ሰው በወረደበት ይሄ ሰው በሰራው ክፋት ይሄ ሰው በሰራው ተንኮል ይሄ ሰው በሄደበት ሻጥር ሊያስብ የሚችል ሳውንድ ማይንድ ያለው ሰው ስለሌለም አገርን ማፍረስ ሲጀምር አብይ አህመድ መጀመሪያ አገርን ያፈረሰው መከላከያውን በማፍረስ ነበር። ሰራዊቱን ያለ መሪ ያስቀረው እነጀን ረስ አረን ሁሉ እንዴት አድርጎ እንዳስገደላቸው ያው አሁን የድርድር ምናምን አውሮፓ ምናምን ጠየቁ ምናምን የሚል ነገር ባይቼ እኔ እኮ የሚያስቀኝ ነገር ነው ጉዳዩ። እውነተኛ ችግር አለን ተነጋግረን እንፍታ ነው ወይንስ አውሮፓኖች አደራደሩን የሚለው ነገር ነው? እንትን የሚለው የልጅ እኮ ጨዋታ ነው የሚመስለው። የህፃን እቃቃ የሚባል ነገር አለ። እሱን ነው የሚመስለው እኮ አውሮፓዎች ምናምን ካላነጋገሩን አውሮፓኖች አነጋግረው ነው ችግሩን የፈታነው ብሎ መናገር ምንድን ነው? የለወጥከው ነገር የለም። የጨበትከው ነገር የለም። ከዚህ በላይ ቀልድ ያለ አይመስለኝም። በጣም በዛን፣ እናቴ ትሙት፣ በጣም በዛን። ዝም ሲሏችሁ ሰው አናት ላይ ፊት ትላላችሁ እንዴ? እና ብልጽግና ሊጠቀምባቸው የነበረው አንደኛው ነገር ደግሞ አክሽፈውበታል። ራያ ወልቃይት ምናምን የሚለው ይሄ እኮ ለወያኔ አሳልፎ የሚሰጥ ነው። የአማራ ፋኖ አሳልፎ ሊሰጥ ነው። ፋኖ ሽፍታ ታቢ አይደለም፣ ለአማራ ለሚታገለው እኛ ወልቃይት ራያ እናስመልሳለን ብለን ታክለን እነዚህ ግን ስለዚህ ጉዳይ ምንም አስተያየት አይሰጡም፣ አቋማቸው አይገልጹም እያሉ ቁማር ሊበላቸው ፈልጎ ነበር ብልጽግና አብይ አህመድ። መግለጫቸው ላይ ግጥም አድርጎ አወጡ። ቀላል አይደለም። እነሱ ያው ሌላ ሌላ ነው ችግር የለውም። ለጫማው በኋላ ይታሰብበታል ነው ልጫወትበት አስቦ ነበር አብይ አህመድ በየ ቦታ የሚጠቀማቸው ቋንቋዎች ነበሩ። ግድ የለውም እኮ ለራያ ለወልቃይት እኮ ግድ የለውም እያል ግጥብ አድርገው እነሱ ደግሞ የወልቃየት ራያ ጉዳይ እስከ መጨረሻ እንታገላለን አሉ፣ ቁርጥ አድርገው። ምን ታመጣላ አሁን ብልጽግና ነው አይነው። አንዳንዶቹ በተለይ ተጋሩ ምናምን ቅግራ የተጋቡ ነገሮች አሉ። ይሄ ችግር የለውም። ይሄ ፖለቲክስ ነው።